አሰላም አለይኩም ረህመቱላሂ ወበረካቱ አባቢ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ደህና ናችሁ ወይ? ዛሬ ፍርዶሴ ዩትዩብ ካች ብለናል ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እንዴት ነበር ዓመት በዓሉ? እንዴት አሳለፋችሁት? ፍርዶሴ እንኳን ያደረሳችሁ። ቻናሌን ሰብስክራይብ አድርጉ። እናቴን ማበረታቷት ብላችሁ መልክት አስቀምጣለች። ሰምታችኋል ማለት ነው። ቅርጫ አልነበረም፣ ሶት የለውም እና ሰብስክራይብ አድርጉኝ። የምወዳችሁ የማከብራችሁ የእናቴ ጓደኞች የእናቴ ወገኖች ሰብስክራይብ አድርጉኝ እና አድርጓትና ወደኔ ትምጣ ብላችኋለች። ይሄ መልእክት ከፍርዶሴ አወል ነው። ሰምታችኋል። እና እንዴት ናችሁ ደህና ናችሁ ወይ? እና ስደት የሚገብ ሁላችሁም ስደት ያላችሁ እናቶች በሰላም ገብታችሁ ለልጆቻችሁ እናት ሁኑ። ስደት ይበቃል። አመጡም ወይ ይበቃናል። ስደት እኛ ናፍቀናል፣ ቤተሰብ ናፍቋል ተብላችኋል። እንግዲህ ይሄ የእሷ መልእክት ነው። እና ወዶችዬ እንዴት ናቸው? ደህና ናቸው? ለማን ነው አይደል? ያው እንግዲህ ኤድ ሙባረካ ሌና ላይ ብላችኋለች። ልጅ ፍርዶሴ ቻይና ላይን ሰብስክራይብ አድርጎ እስካሁን ለምንድን ነው አምሳ እንኳን ሰብስክራይብ ያላስገባችሁም? ነግሪያት እሰራበታለሁ ስላለች ሰብስክራይብ አድርጓት ማለት ነው ወዶችዬ አሁን የኔ አንድ ሺህ ቢገባላት ለእኔ አሪፍ ነበር። ያው ግን አልተንቀሳቀስኩበትም እንጂ ማለት ነው። እና ደግሞ ሰብስክራይቡ ሀምሳ ከገባ ሊብ ለመግባት ይሞክር ነበረ ሊብ እየገባው ሰዓቱ ሰዓቱን አብዛኛውን የሚያስቸግረው ሰዓቱ እንትን ሌላ ማለት ነው። እርግጥ ሰብስክራይብ እንኳን እሱ አገር ቤት ከገባው በኋላ ሊመጣ ይችላል። ግን ሰዓቱ በጣም ከባድ ነው እና እስቲ ያበረታቱ። አይታችሁታል ለአንዋር የሀያት ልጅ ወግዲ ስለ እናቱ ሲተርክ ስለ እናቱ ሲያወራ እንዴት ደስ እንደሚል በቃ እንግዲህ ተመልከቱ። እናት አትሙት አለ እናት ትኑር። ምን ብትሆን እናት ያው እናት ናት። መቼም ቢሆን እኔ ታውቃላችሁ የሆነ ስሜት ይሰማኛል። ፍርዶስ እናቴ እዳደይ እያለች ብኝወታለ ማለት ነው እና እናቴ ስትለኝ ነው በጣም ደስ የሚለኝ። የሆነ አለሌል ቅርብ ቢሆን ጋር ይሰማኛል። እሷ ማለት ነው እናቴ ስትለኝ፣ እንጃ አላውቅም። ያኔ እኔ እንግዲያ እናቴን በህይወት ኑራ ጠርቻት አላውቅም ለመጥራት እድሉን አልተሰጠውም። ካለ ስብን ታል ግን አላህ ለእኔ እድል ሰጥቶኛል። እንዲጠራ በእኔ መጥራት አልቻልኩም፣ ግን እኔ እንዲጠራ እድል ሰጠኝ። አላ ስብሃን ታላ ፈርሳ ሰጠኝ። ደስ የሚል የሆነ ስሜት አለው። ደስ የሚል ስሜት ሃቂቃ ማለት ነው እኔ ፈርዶስ መሪም ብትል ችግር የለብኝም፣ ግን እናቴ ስትለኝ እንጃ ደስ ነው ያለኝ ማለት ነው። አዳዳይማ ስትል ጭራሽንም ምንም በላይ ማለት ነው እና ወላህ እናቴ አትመጭም አመጭም አትመጣም ብለሽ ቀለሽ ምናምን ትለኛለች። እርግጥ ይቶኒ አትሞላም አውቃለሁኝ። ይሁንና ወዶችዬ ዛሬ መልክቴ ሰብስክራይብ አድርጉልኝ፣ እንዲጀን ሰብስክራይብ አድርጉልኝ አይታችሁት እንዲሆነ ይው ስለ አንዋር ነበር እያወራሁት ያለሁት። ማሻላ ተባረከላ እናቱ ከፍታለ ተደች ይሄው ሞኒታይዝ ሆነለት ማለት ነው እና ከሷም በምንም ትላትለዩን እኩል አድርጋችሁን በሚዲያ ላይ ስታውን ማለት ነው። ሁላችንም የሜዳም ቅመሞች ሁላችንም ምስኪኖች ነን። ወላይ በአሁኑ ሰዓት ስራ ጠፍቷል። ቋሚ ስራ የለም። ለአስር ቀን ለአስራ አምስት ቀን ያስወራችኋል። ምንም ትርጉም የለውም። እዱንያ እንደዚህ እናት። ወላ ሀገራችን ንሳ ገብተን ራስ በራሳችን ተገዳ ያድፈንሳ ብንተዳገግ ምንድን ነው ችግሩ? አሁን እኔ እንኳን እኔ እንኳን ውስታሁን አልተከፈለኝም። እንግዲህ ዩቱብ ተጀመርኩኝ አራት አመቴ ማለት ነው ግን እስካሁን ክፍያ የሚባል አልከፈለኝም እና ትናንትና ከፍተው በወራቸው በሁለት ወራቸው ሲከፈላቸው እናያለን እኛ ቆይ እኛ ሰው አይደለን እንዴ? ከነሱ በምን እንትን ልዩነት አለን? እነሱም ሰው ናቸው፣ እኛም ሰው ነን። ሁላችንም መና አዴም ነን። ምንም የምትለዩበት ነገር አለ ያለየን? እንዴት የሰው ልሄ ይለያል? ወንዶች እና ሰብስክራይብ አድርጓት፣ አበረታቱኝ። የኔንም ቻይና መሪ የሚቱ የሚለውን ሰብስክራይብ አድርጎት። ወዳችኋለሁ ተብላችኋል። አላ ይወደዳችሁ፣ እንሻ አላ እኔም ወዳችኋለሁ። ከእኔ በላይ ደግሞ ችሌል ይወደዳችሁ። ባይ በፍርዶሴሽን ወዳችኋለሁ።